ሰዓቱ እራሴን አልነበርኩኝም። ይገባኛል እኮ ግን ቤዛ፣ ከዛን ቀን በኋላ ያመጣቻቸው ነገሮችና የምታሻቸው ውሸቶች በጣም ይገርማሉ። ውሸት ነው ለማለት ይከብዳል። በጣም ተክነባቸዋለች። አይገርምሽም? ያልጠበቅኳት ቤዛ ናት ለካ። ነገሮችን ሁሉ ወደ አንቺ ስታላክ የነበረችው ልጄ፣ ከልብሽ ይቅርበኝ፣ አጥፍቻለሁ። አረ ችግር የለውም ትዬ፣ እናት አይደለም፣ አይጨነቁ። በቃ እሺ ልጄ፣ ፈጣሪ አክብርሽ። እባክሽን አሁን ወደ ቤትሽ ተመለሺ። አይ ትዬ፣ እባክሽ ልጄ እንደዚህ አታድርጊ። በእኔ ጥፋት ከቤት አት ውጪ እባክሽ ተመለሽ ልጄ። እሽ ትዬ ግን ትንሽ ጊዜ እፈልጋለሁ ለራሴ ላስብና ከራሴ ጋር ጊዜ ሰጥቼ ተማክሬ እወስናለሁ። ስለዚህ ስንት ጊዜ ልስጥሽ? ትንሽ ጊዜ ብቻ። እሺ ልጄ፣ በዛ ሁሉ ጸባችን መሀል ግን ስለ አንቺ ስጨንቅ እንደነበር እንዳትረሽ። በጣም አመሰግናለሁ። አሽኮ እየፈለገ ነበረ ግን አላገኘህም። ለምንድን የፈለግ እሱማ ስራ ፈልግልኝ ሊል ነበር ግን አሁን አገኘ። አረ እባክሽ፣ የት አገኘ? እትዬኮ ተመለሳልት አትይኝም። እንዲህ ቆይ፣ እንዴት ሁሉንም ነገር ቤዛ እንዳደረገችው ደረሱበት። ወይኔ! አሁን ነበር ለዛሽ ገመድ አቋም ዋጋውን መስጠት መስጠት የነበረበት። የት ትገኝና የት አባቱ አጠፋለች ብቻ ታሰረች። እንዳት አይ፣ እትዬ ቤት የለችም ጠፍታለች ሲሉ ነበር። ጠፍታ ብትቀርማ በጣም ግልግል ነበር። ግን ይኸውልሽ፣ ተመልሳ መምጣቱ አይቀርም። ሴትዮዋ ቤዛ ነች፣ በጣም የምታስጠላ ክፉ ሴት ነች። እሱማ አዎ፣ ዳይመንድ ቤዛ በጣም አደገኛ ሴት ናት። ዴቪን ሳይሆን እህት አዴ ነበር ልትገላት ነበረው። ቆይ አሁን አዴ ምን አርጋት ነው ልትገላት ነበረችው ወይ እንደ አዴ አንድ ነገር ሆና ቢሆን ኖሮ እንደዚህ አንገቷን አነቄ ነበር የምገላት። በእጅ ሰበብ ነበር የምትሆነው። ኧረ ተዋት፣ የእሷስ በጣም ባሰ። ጊንጎ ደህና ነካድ እንዴ? ምንም ሩን ፊትህ ምን ነው? ልክ አይደለም እኮ በሀሳብ ሄዳል። ችግር አለ እንዴ? እንዲ ይኸውልሽ፣ አለም አንጠባጠበም። እሷ ሆና ነው ማናት? እሷ ምንድን ነው? ቅምጥል ነች። አለ እንግዲህ በቃ ዝም ብላ አታወራም። እሺ፣ አላወራም። ለሊጋ ልሄድ ነበረ ግን በቃ ይቅርብኝ። ለምን? እትዬ እያሉ እትዬ እያሉ ደግሞ እዛ መሄድ አልፈለኩም። እና አሁን ወደ ቤት ነው የምትሄጂው? አዎ። አዴ ባቡሬ፣ እንዴት ናችሁ? ባቡሬ፣ እንዴት ነው? ይኸውልሽ ሮሚ ከዚህ በኋላ ባቡሬን ሰላም እንዳትል ለምን በቃ ነገርኩሽ አረ ብድር በምድር ነው እንደዛ ነው ይመቻችሁ ባቡሬ ወይ አረ ተፍ ተፍ ነገር የሆነ ስራ ነገር ፈልግልኝ አይ በቃ ሲገኝ እጮልሻለሁ ተፍ ተፍ ማለት ምን አይነት ስራ ነው እሱ ያስረዳሻል እኔ ነው ባቡሬ አ ላወራ ፈልጌ ነበር ምን ብቻ ስለቅምጥ ልታወራ እንዳይው አንተ አይመለከት ወይኪንጎ ዛሬ መሞት አምሮታል ባቡሬ ነው እየቀለስኩ ነው አይደል በቃ እኔ እያለሁማ ምን በወጣሽ እና ነው ብቻሽን ነው ቅምጥል እናስከፍቻታለሁ። ምን አርጋ ነው ኪንጎ? አታትናገርም? ምን መጣች? ትምጣ፣ እኔ ምን አገባኝ? ነገር፣ ምን አርጋ ነው? ችግር አለ ያ? ምን ችግር? እኔ ምን አቅላቸዋለሁ? እናንተ ነገሩን፣ እንጂ ምን ጀብደን? እየዞርክ እየተሽከረከርክ፣ እያወራ ነው ይው፣ ልትሰማኛለ። እኔ ቅምጥል አይሞቀኝም፣ አይበርደኝም። እሺ፣ ምን ነው ተባጠሳችሁ እንዴ? በቃ እኔ መሄድ አለብኝ። ቆይ፣ ወደ ነው የምትሄዱ፣ ሳትነግረኝ? አንቺ፣ ምን አርገሽ? ምንም አይደለም፣ እርሰባክ እኔ ማረሷሉ ምንጣጣሉ ችግሩ፣ አንቺ ትረሻዋለሽ ወይ ነው? አረ ዛሬ ምን እሺ? ነው ማን ያስከፋሽ? ወንዶች ግን በጣም የተረገማችሁ ናችሁ፣ አስመሳዮች። ሙዳችሁ ከባድ ነው። እሺ ቆይ ምን ተፈጥሮ ነው? ቅምጥል ላም ብዬ ነው የምነግርህ። አንተ መሪ አንተና እንደዚ ሆነሽ ምናን ብለን ልታወራ አንቺ ቆይ አላበዛሽም? እንዴት እንዴት ነው የምታወራ? እዩ ባልሽ፣ በቃ የምትወደኝና የምታስብልኝ ከሆነ ሄደን እንጠጣ። መጠጥ? አዎ መጠጥ። በቃ መጠጣ ትፈልጋለሁ።

ታዲያ ምን አባቱም የሚያልከሰከሰው? ወንድ አሰደ፣ የት አለ አሰየው? ቲናዬ፣ ከፈለጋችሁ ይምጡ። ችግር ካለ አሸዋደ የመጣችው ቆየሽ በጣም ምነው፣ አይደል በጣም እንዲፈለብሻል አለ። እንደዛ አይደለም ማሹ፣ ቤት ውስጥ ምንም የሚበላ ነገር የለም። እንዴ ታዲያ አንቺ ሴት አይደለሽ እንዴ? ጓዳ ጎድ ጎድ ብለሽ ኪችን ውስጥ ገብቶ መርመጥ መጣሁ። ኧረ እባክሽ። ታዲያ መጠመጠልሽ ምን ማለት ነው? ሴት ልጅ አይደለሽ እንዴ? አንተ እኮ አያልቀብክም። ትንሽ ከቆየ ሊት ካላሞካሽ ትለኛለህ እኔ